ማስታወቂያ ሰሪው ማስታወቂያውን በሚገባ ሰራ። የዛኔ ሔዋን ቀና ብላ ብታይ ጸበለስ እንደ ቀድሞ አልሆን አለቻት። ያማረች የተዋበች መሰለቻት። ቀድሞ ህጉን በልቦናዋ ይዛ እያየቻት ታልፍ ነበር! ማስታወቂያው በልኳ ተሰርቶ ቢመጣ እይታዋን ቀየረባት እርሷም በማስታወቂያው መነጽር እይታ ስር ገብታ ከራሱ አልፋ አዳምን የሞት ግብዣ ጋበዘችው። ምንም እንኳን አዳም ቀድሞ ርቶት ቢሆንም ማስታወቂያው በሚመጥነውና በሚቀበለው መልኩ ለእርሱ ቅርቡ በሆነች በግራ ጎኑ በሔዋን በኩል ቢቀርብለት ተሸነፈ። እኛም ጸንተን ከነበርንበት ልክ ስጋችን በምኞት ማስታወቂያነት ሲሸነፍ እንወርቃለን። እንዲህ አይደል? ብዙ ጊዜ እህቶቻችን እህት ሆነው ይቆዩና ልክ ዲያብሎስ መጥቶ ማስታወቂያ ሲሰራ ለዝሙት ያማሩ እንደሆኑ እናስባለን። ወንድሞቻችንም ወንድም ሆነው ይቆዩና ልክ ዲያብሎስ መጥቶ ማስታወቂያ ሲሰራ ለኃጢአት ሥራ ምቹ እንደሆኑ እናስባለን። በዓለም ብዙ ነገር እንደሚደረግ፣ እንደሚዘፈን፣ እንደሚጨፈር እናውቃለን። ግን ጓደኛችን መጥቶ ማስታወቂያ ሲሰራ ትስ ብሎን የማያቅ ለመሄድ ያማረ ጽሑፍ ድንቅ አድርገን እንስላለን። እጸ በለስ ተቀንጥሳ እንድትዳረስ ያደረገ ዲያብሎስ ዛሬም የአዳምና የሔዋን ልጆች የኃጢአትን እጽ ቀምሰን እንድናዳርስ ማስታወቂያውን እንደያቅማችን እንደ ልካችን ያዘጋጃል። ማስታወቂያው ዛሬም አለ።